ሀረግ ክፍል ሰባ አምስት! ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች ሰላማችሁ ብዛ በእያላችሁበት። ያፌዝ እርፋታን አንገቷን አንቆ ሊገላት ሲል ወዲያውን ወረወራት። እኔ እኮ ስለ የምቀናው ስለምወድሻ ነው እያለ ነበረ። በቃ እኔ በጣም ነው ማፈቅሽ፣ ለዛ ደግሞ እቀናለሁ። እርግጠኛ ይሄውልህ ይሄ በጣም ከባድ ውሳኔ ነው። እኔ የተሳሳተ ቦታ ላይ መገኘት አልፈለግም። ምንድን ነው ምን ሆነሃል? ደህና ነኝ። አንተ ምን ሆነሃል? ሉሊት ምን ሆነሽ ነው? ልብስሽንም አልቀየርሽም። አይ እንዳለችው እኮ ግን ምን ነው የደነገጽ ትመስያለሽ። የሆንሽው ነገር አለ እንዴ? ወይስ እስካሁን ድረስ እያቃጠለሽ ነው? እንደዛ ከሆነ እንደ ቤተሰብ ሰብሰብ ብለን አንድ ላይ የቤተሰብ ጊዜ እናሳልፋለን። ደናነሽ ግን ደና ነኝ

በጣም ይቅርታ አለች። የእርፋታም እመልልሃለሁ። ልብሴ ላመጣ ነው የሄድኩት ወደዛ ቤት። ልብሳትሽ ነው እኔ ግዛሌ ብትልሽ ብትይኝ አልገዛልሽም? ንገሪኝ። እኔ ልብስ መግዛት አንሳለሁ? አይደለም አንድ ልብስ ሁሉንም ቡቲክ አልገዛልሽም። እኔ እንዴት የሚያበሳጭህ አልመሰለኝም። በጣም ይቅርታ አለች። ከዛም ቁጭ አለና ከጎኗ ተጓዳሽ። እንዴ በጣም ይቅርታ አርጌ በቃ እኔ በጣም ነው ለዛም ነው እቀና ባክሽን እንደዚህ አታበሳጭኝ እኔ ስበሳጭ ማረገውን ነገር አላቅም ምናልባት ልጎዳሽ ግንድነሽ አለና በግድ ቅፋ ናቲ ስልክ እያወራ ነበረ ከዛ እየሰማሁ ነው አለና እርግጠኛ ነህ ይሄውል ይሄ ከባድ ውሳኔ ነው እኔ የተሳሳተ ቦታ መገኘት አልፈልግ እሺ አመሰግናለሁ ብሎ ነ ወደ ወንበር ተንኳኳ ያንኳኳውን ቢኒ ነበር ሃል ወይ ምን ሆነሃል? ደህና ነኝ። አንተ ምን ሆነሃል? ትንሽ ነገር ነው አለ ናቴ። ና ቢኒም ቀና እና ሴቶቹ የሉም እንዴ? ቤቱ ጭር ያለ ይመስላል አሉ። ዛሬ ቤቱን ስራ አልሰራል ብለው ክችኑም በአንድ ግሯ ግን ወደ ውስጥ ከመግባታችን በፊት እኔ እናንተ ምን ችግር አለ? ለአሁን የለም። ስለ ወደፊቱ ግን በአንቴና በፄ ያለው ግንኙነት ታውቃለህ። ፍቅራቸው በውሸት የተገነባ ነው እሱን ደግሞ እኔም አንተም ሁላችንም እናውቀዋለን። አሁንስ ልክ ነህ። አሁን ላይ የሚያስጨንቀኝ ይሄ ነው። አውቃለሁ። እኔም እንድትከፋ አልፈልግም። ከመጠን በላይ ፈቅራታለሁ። ፍቅር ከማዘም ውጭ ጥቅም የለው። ፍቅሩን በመጠን አድርጓቸው። እኔ ለእህቴ ምንም እሆናለሁ። ከአይኗ ላይ አንድ ጠብታ ማየት አልፈልግም። ያንተንም ጓደኝነት ማጣት አልፈልግም። ቃል ይገባለሁ። እንድትከፋብህ በፍጹም አላደርግም። እሱን ወደፊት እናየዋለን። አሁን እንግባና ሴቶቹን ንስ የሚገፋ አይነት ቆም አለች እንደና አዎ ማታ ትንሽ አሟት ነበር። አሁን ግን በጣም ደና ግን ለምን ጠየቀኝ? እኔም አላውቅ የተፈጠረ ነገር አለ አረ በፊት ሽንኩርቱን ከርተፍ ከርተፍ እያደረገች ወይ ትላለች ወይኔ እናቴ እያለች እዚ ደግሞ ልትወለውን ሞልወላይዘ ልታጩን ጆርሽ ላይ ያርጌው እውነትሽን ነው አለች። እንዴ እያለቀሽ ነው እንዴ እዚ ሰርተው የማያውቁትን ስራ ዛሬ ተያይዘውት እኔ ራሴ ጫማው ራሱ ምንም ምቾት አልሰጠኝም ብላ አውልቃ ጣለችና የመውልወል ዋን ጀመረ ቤዚም ሴቶች ብለው ሲመጡ እገዛ ያስፈልጋቸዋል አልናት አይ ወንድሜ እገዛ ያስፈልገንም ግን እስካሁን የት ሄደ ነው በጣም ጠራን እኮ ታቾ ታቸው የነበረ ጭራሽ አልሰማችሁም እንዴ? በጣም እኮ ነው የጠራነ። ይሄን ስራ እኮ ስናየው አልተጋገዝነው አይሆንም እኮ ቤዚ፣ በዛ ላይ ደግሞ ገን ያስቀመጠችው እቃ ፈልጎ ማግኘት በጣም ሳብ ነው አለች። ቢኒም ጽን እያያት እንኳን ደህና መጣ ቢኒ አለ ጽ። እንዴ ነው ቆማችሁ ምታዩን? ወይ አግዙን ወይም ተቀመኝ። ከመጀመሪያውም እንደማላግዛችሁ ነገር ያት። እንኳን ጽን ትንሽ ላግዛት እኔ እንኳን እቤት ትንሽ ስለምሰራ ፂም እኔ ማንንም እገዛ አልፈልግም በራሴ ሲ ሰራዋለሁ፣ ብላ እየሰማ አይደለም እንደ ያለች ቢላውን ወደ እሷ እንዳትጠጋኝ። ከዛ ቢላውን ተቀበላትና የሁልጅ ተቀበብ ተረጋጊ፣ እንደዛ ስቶኝ በጣም ሽንኩርቱን ከቸን ይዞ ሽንኩርቱን እየ እነሱ የማያውቁት እሷ ግን ሁሉንም ነገር አስታውሳለች። ናቲም ፊትለፊት ቁጭ ብሎ እያየ ትውስታው የእርፋታ ዛሬ ራት ነው የሚሰራው ባይጣፍጣችሁም ስትል ፈገግ የዚህም በበኩሏ አንድ ትዝታ ተመጣባት። ይሄን ሙያ ከእናቴ ነው የለመድኩ እያለች እያለች ይሄንን ከናቴ ነው የለመድኩት። አንዳንዴም አግዛት አለው ከመጀመሪያው ተነግራት ነበር። ሲሳሳቁ የበፊቱ ትዝ ብሏት ሞል እንደያዘች እንዳያዘች ቆ ምን አርገሽ ነው ስልክም አታነሹ ቢኒ ስራ ላይ እንደምታየው ደግሞ ስልኬ በአካባቢ የለውም አለች። ጽይ እውነቱን ንገሪ እባክሽ ስራ ቢልድ ስራ በጣም እያጨናነክን፣ እኔ እኮ ላግዝሽ እየፈለ ምን አድርጊ አጨናነቁሽ፣ እባክሽ ተቻልሽ ውጭ ወተነና እና አቶ ቢኔ ስራ ነኝ እኮ አልኩት። ዛሬ በትክክል ስራዎች ላለው፣ ነገ ደግሞ በትክክል እሰራዋለሁ። ምን አደረኩ? ውጭ ወጥቼ ማውራት አልፈልግም አልኩት። ኡፍ በጣም እርቦኛል። ስራ እንዲሰራበት ተሆኝ አለችው። እንዬ እሷን ተዋት፣ በቃ አንተ ተቀመጥ። እኔም እኮ ላግዛ ስላት ወደ ቤት ጽዳት ገብ አረና፣ ተዋቸው እና የሆደ ሆዳችን እናውራ። ሲፈልጉ ያውኩ ሲፈልጉ ይብሉታል። እናቴ በጣም ተናዳ ከፈለጉት ያውቁት ይባላል። ወንድሜ ደግሞ ምን ማለት ነው አለ። ባክሽ፣ ቅርታ አርጊልኝ አለ ያፊዝ። እኔ በህይወቴ ሙሉ ሲወሰድብኝ ያደግኩ ልጅ ነ። አሁን ግን ማንም አይወስድብኝም አለ። እኔ ግን ያንተ አይደለሁም፣ የራስህ የሰው ነኝ። ትሰሚኛለሽ? አንቺ የኔ ነሽ። ድሮም ቢሆን ሲወሰድብኝ ዝም ያልኩት አቅም ስለሌለኝ ነው። አሁን ግን የተደራጀ አቅም አለኝ። ከፈለኩ ሁሉንም መውሰድ እችላለሁ። የራስ ያልሆነ ነገር ለራስ ማድረግ ጤንኛ አይመስለኝም። እንደኔ እንደኔ ሳይኮሎጂ ማየት ይሻልሃል። አንድ ተጎኒ ሆኝ ምንም አይነት ሳይኮሎጂ አያስፈልገኝ። ምሳ ተበሉ በኋላ ቁጭ ብሎ ሶፋ ላይ ሊት ናቲ፣ ትናንትና ያዙ ለቆቁኝ ሲል ዛሬ ደግሞ እንደዘና ብሎ ቁጭ ብሎ ነበር። ቁጭ ብሎ ህይወት እንደዚህ ናት፣ በማዘን ምንም ማድረግ አይቻልም። ህይወት እንደዚህ ናት ብላ ከዛ ንጽ ገኒ ስራ ስሰራ ንነቃነት ነበረ። አሁን በራሳችን መስራት እንችላለን። አዲስ ሰራተኛ መግባት አልቻለም። ሁላችንም ተራራርተን ሰርተን በላን። ምግብ ሲርበን እኔ እንደምታይን ደግሞ ሻይ እያፈላው ነው፣ አለች ገነት። ከዚህ ቤት ወታለች። ቆይ ሌላ ሰራተኛ ሳናገኝ ከዚህ ቤት ንቅንቅ ማለት አትችልም። ይሄ እኮ የተ አለች ሉሌት እናቴም እንዲያውም መሄዷ ጥሩ ነው። አንዳንድ ሰዎች አንዳንድ ሰዎች መጉደላቸው የሚታወቀው ወይም ሲሄዱ ወይም ሲሞቱ ነው። እሷ መሄድ ደግሞ ሴቶቹንም ሴቶች አድርጓቸዋል። እኔ ግን የሰራተኛ እስከምናገኝ መመለስ የግድ ነው። አንቺ ስላልሽ አትመለስም። እሱ ይህን ሁሉ አመት የሰራችው ለልጇ ስትል ነው። አሁን ልጇ የለችም። እዚህ ቤት ለመቆየት ምንም ምክንያት የላትም። ይሄን ሁሉ የምታስመስዩ አልገባኝም። ናቴን ወዳንችን ለማቅረብ ነው። ይሄ ደግሞ ውሸት፣ ማንነትሽ ከራስሽ ጋር ሄደም አለቻት። ሉሊት ለጺም ሰዎች ሻያችን ደርሷል ብላ ሰጠች ይዛ። ሁሌ የተጨናነቀ ህይወት ስልችት ብሎኛል። እስቲ ወደ ወዳችን እናውራ፣ ዘና እንበል አለችን። ሉሊት ቆይ ያንችን ሻይ እሰጥሻለሁ አለችና እኔ ሰንየውን ላድርስና ልምጣ ብላ ሻውን ሉሊት ላይ ደፋችባት። በጣም ይቅርታ። ወይ እኔ እኮ ሰንዮ ላሽ የቀር ከዛ እንደኔ ቀዝቀዝ አድርጊባት ሉሊትዬ ብላ ይቅርታ አርግ። ሉሊትም ጮሃ ወጣች። ወደ ጽይ ቆይ ምንድነው? አለ እንዴ ሴትዮዋ ምን ሆና ነው? እኔ አውቄ የደፋውባት መሰለኝ። በቃ እንደፈለጋችሁ እናንተ ማታምኙ። ጃኬት ደርቤ ለምጣ አለች ጽይ። ሆስፒታል እንሂድ እንዴ። አንተ ደሞ ከሆስፒታል እንሂድ እንዴ ሲላት፣ አንተ ደሞ ሆስፒታል ትላለቅ ከሆስፒታል ያለ ቁርኝት ይለያል። በቃ ለማንኛውም ጃኬት የለብሽ ልምጣ። እኔ ደህና ነኝ ብላ ሁሊትም እኔ ላይ ነው ቢዝም ብዬ ነው የምትለው። እኔ እየተሳደበች ስትከፍተው ውሃ ሚል ከዛ የሚንቀሳቀስ ነገር አየች፣ ደነገጠች። ወደ መስኮቱ ሄዳ አውጣኝ እያላይ ቀስ እያላይ ተራመደች። ፈሪዋሉ ማነው ማነው? ናቴ እኔ እንደዚ አይነት ላይ ማስፈራራት አይመቸኝም። በጣም በፍራቻ እንደተዋጠች እኔ እንደዚ አይነት ነገር ፈራ።

ውሃ የለችም ምናልባት ቆጣሪ ተዘግቷል እንደሆን ብዬ እናንተ ልጠይቅ ነበር አለች ሉል ምነው ግን የፈራሽ ትመስ ያለሽ አለ ቤዝ ግን እኮ የፈራሽ ነው የምትመስ አለ ወደ ላይ አትወጡም እንዴ ሰዓቱ ገና ነው አለናት እንደዛ ከሆነ እንደ ቤተሰብ ሰብሰብ ብለን እናመሻለን ደህና ነሽ ግን አለቻት አዎ ደህና ነኝ አለች እና ቁጭ አለች ሉል ያፊዝም ምንድን ነው ዛሬም ወደ ክፍላችን ቆይስት ከመቼ እንስተኛ እየጠበቅሽ ሌላ ክፍል አብሬ መተኛት አልፈልግም የምትወደኝ ከሆነ እንድጠብቀኝ በግድተኝ ማለት አስገድዶ ተመድፈር ምንም ልዩነት ምን ማለት ነው? እኔ አሁን እኮ ሚስቴ ነሽ አላት። እናቴ እስከምትረሽ ድረስ አዎ፣ ትንሽ ጠብቀኝ ራሴን እስከማሳምድ ድረስ። ደግሞ ያልከኝን እያደረኩ አይደለ? አይ አላደረግሽም። ከዚህ ቤት እንዳትወጭ ብዬሽ ሄድሽ እንዲ ይቅርታ አልኩ አይደለም አለ ፌዝም። ከዛሬ ጀምሮ እንዳታደርጊው እኔ እስከዛሬ ተሌላ ሴት ቢሆን ኖሮ እንዲህ አላደርግም ነበር። እኔ አንቺን ስለምወድሽ ግን ሁሉንም ነገር ለማድረግ እየሞከርኩ ነው። አላት ለእርፋታ ብኒም በትዝታዋ ትውስ አለውና ጽ እንዴት እንደምትደባደብ ያኔ እንደ ስምዳቸው ማንም ሰው አይቀልድ። የቤት ፊቱን ትዝታ ቢኒ ያስታወሰ ምን ልርዳሽ? ለምንድን ነው የምታለቅሽው? ሲላት ብዛት ትውቃቸው ትዝ ብሎት በጣም ተነፈሰ። ገም መጣችና ወይ ምንድን ነው እንደዚ የሚያሳስብህ? አሁንም ከዚ ጋ ያለው ነገር ነው አይደል? አይዞ ይህም ያልፋል አለችኝ። እሺ ምን እንዳረግኳት አላቅም፣ አኩርፋኛለች አለቢኒ ተረጋጋ። ያላገበባችሁ ነገር ካለ ራስህን ፈትሽ። አንዳንድ የኮኛ ሰዎች ያስቀይማችኋል። ብለን ያላሰብነው እነሱ ሊቀየሙ ይችላሉ። ብዙ ለማስታወስ ሞክር። ያለው ግን ምንም ነገር ሊመጣልኝ አልቻለም። ቆይ እንዳልክ የማታፈቅር ከሆነ ግን እንደዚህ ስል። ይሄን ማሰብ በጣም ይከብዳል። አንድ ሰው አፈቅርሃለሁ ስላልክ የሚወድህ ብቻ አይደለም፣ ወይም አንተ ተ ስላፈቀርከው ያ ሰው ሊወድህ አይችልም። ግን ምን እያልሽ ነው እንዴ? እኔና እሷ እኮ ብዙ የሚገራርም ቀናቶች አሳልፈናል፣ ብዙ አቅደናል። እኔ እንኳን ያቆንኩትን ስራ እንድቀጥል ያደረገችኝ በእሷ ግፊት ነበር። እኔ አትወድህም ወይም ተዋት እያልኩ ነው እያልኩ አይደለም። ብዙ ነገርም እያሳለፋችሁ ነው አላልኩም። ግን ራስህን አትጣ ፍቅር ከናቴ እና ከእፍዬ በኋላ ምንም አስፈላጊነት አይታየኝም ሁለት የሚፋቀሩ ሰዎች ስለተለያዩ ይህ አዲስ ፍቅር ቢቋረጥ ምንም የሚያስገርምም አለች ገኒ ገኒ ዛሬ ምን ሆነሻል እንዴ ለእኔም አስቢልኝ እንዴ ጽን እኮ ከምታስቢው በላይ ያፈቅራታል የኒስ ልጅ ናታን ማታፈቅረው አይመስልህም አይኗ እየተንከራተተ ማንም ሰው ሊረዳት አልቻለም እኔ ልጄ በጣም ናፍቃኛለች። እባክህ እንዳገኛት አንድ መንገድ ፈልግልኝ። ከፈለገች ትምታኝ አለች ገኒ። አይዞሽ ጠጋ ብሎ ብኒ ሁሌ የምታሳየኝ ጥንካሬ ምን እንደሚሰማሽ አላውቅም። አይዞሽ አለ። ደከመኝ አሁንስ ደከመኝ። በቃ ሰው አይደለሁም፣ ይከፋኛል። አላይ ገኒ ልጅት ስታዝን ታጠገው። እኔ እንደምንም ብዬ አመጣልሻለሁ፣ አግችም ቢሆን። አሁን ግን አዲስ ሙሽራ ስለሆነ ትንሽ ትላመደው ከሽንት ቤት የሆነ ነገር በመስኮቱ ያን ያስፈራት። ልትታይ ስትል ጽ በሩን ከፍታ ገባች። በጩኸቱ አለቀቀችው። ምን ሆነሽ ነው? በጣም ይቅርታ እኔ እኮ ሰው የለም ብዬ ነው። ግን ምን አስፈርቶች ነው? ብላ ወደ ክፍሉ ጠጋ አለች። በቃ ይቅርታ ሌላኛውን ሽንት ቤት መጠቀም እችላለሁ ብላ ወጣ። እኔ ሉሊት ነኝ እኮ ለምንድን ነው የምፈራው? አለች ሉሊት። ቤዚ ልተኛ ልኳን እያስተካከለ ጽ፣ ደግሞ በመስኮት ወደ ውጭ ሉሊትን እያየቻት ነበር። እንዲህ ምን እያየሽ ነው? አለቻት ኧረ ምንም ዝም ብዬ ነው። ባትነግሪኝም የሆነውን ነገር አውቃለሁ። ማታ ከሉሊትም የሆነው ነገር አውቃለሁ። ታውቂያለሽ? እኔ ሻይ አፍልቼ አላውቅም። እኔማ ኤርፋታ ጠዋት ስትመጣ እንደዛ ስለተናገርሻል ልትበቀያ ትመስሎኝ ነበር። ግን ቆይ ሉሊት የሚያስፈራትና የምትጨነቅበት ነገር ታውቂያለሽ እንዴ? ቤዚ እያለች አይ እኔ አላውቅም፣ በውቅም አልነገርሽም አለች ቤዚ። አሁን ብዙ ችግር ውስጥ ነው ያለ ነው ስለዚህ አለማስታወስ አንቺ ጥሩ አርገሻል። ያው በፊቱም ባላስታውስ እርፋታ ለወንድሜ መጥን ነው። በቃ ከበቃ ወንድሜ ስለማወደው ነው አለች። ሎሊትም ከገነት ጋር ሄደች። እቃ እያጠበች ዘው ብላ ገባች። ወይዘሮ ሎሊት እንዴ ዘው ብሎ የገባው ሰው ቤት አለቻት። የሚረዳሽ ነገር ካለ ብዬ ነው። እኔ ባለ ነገር መኖር ይችላለው አለች። እሺ አሁን ለምን መጣሽ አለቻት ገኔ እንዴት ቤትሽ ሰው እንግዳ ሲመጣ እንዴ ነው የምትቀበየው አለች ሉሊትም እኔ የመጣሁት ለደንቅሽ ነው ኦ ይሄ ሁሉ የማደነቅ ምንድን ነው ይሄ ሁሉ ሚስጥር ተሸክመሽ እስካሁን በመቆየትሽ እኮ አለች ሉሊት ይሄን ሁሉ እዛ ሆኜ ይሄን ሁሉ አመት ስላላወቅሽ ተናደሽ ነው አይደል አለቻት ገኔም ግን ገኔ አባቷ ማን ነው አለቻት ምን አገባሽ። ለማንኛውም አባቷን የማታውቂው ከሆነ እኔ ፈልግልሻለሁ። በዚህማ የማይታወቅሽ ነሽ። ወንድሽን ወንዶችን ማለሽ አለች ገኔ። እቤት ደግሞ በጣም ነፍቀሽናል። አንዳንዴ መተሽ ምግብ ስርልን። አይ የኔ ሀሳቢ እንዴት አይነት ጥሩ ነሽ አለች ገንም። ለምን ትልቁ ቤት ሰብሰብ ብላችሁ፣ እናንተማ አትኖሩም። አሁንማ የሰው ቤት ስራ አታሰራሽም። ምን ያልሽ ነው የጅል በቃኔ፣ ብዙ ስራ አለብኝ አለቻት። ልትወጣ ስትል ዳጌ መጣና እናቱን እኔ ቃጥብልሻሉ አለኩሽም እንዴ? አለ ወይዘሮ ሉሊት እንዴ እንዴት መጣች ቤታችን ታቂዋለሽ እንዴ? አላት ሰፈሩን ብዙን አላቀም ነበር አጣይቄ መጣው። የዛን ያክል አስፈላጊ ነበር መምጣቱ። ሉሊትም መንቅርብ እንቅርብ ብላ ወጣች። ከዛን የኔ አንበሳ አለች። አንተ የእናት ልጅ ናት ብላ ቅፍ አደረገችው ዳጌን ገኔ በቃ ሁን ተነሽ እናቴን እቃጥባለሁ። አላ ጨርሻለሁ አለችሁ። ቤዚህ ወዲያው ዲ እየተንቆራጠተች ፂም ቁጭ ብላ ስልክ እየሞከረች ነበረ። ወዲያው ሉሊት መጣች። ምን ሆናችሁ ነው ሴቶች? አለ ሉሊት። እናቴን ልናገኛት አንችልም፣ ስልክም ብንደውልለት አያነሳም፣ ዝግ ነው ስልኩ አለች። ወደ ድርጅቱ ሄዱ ይሆን እንዴ? አለች ቤዚ ደግሞ። ወይም እርፋታ ጋር እንደውል እንዴ? አለች እኔ እንደኔ እንደኔ ግን እሱ ጋር እሷ ጋር ባደውሉ፣ አለች ምን ችግር አለው? ብንጠይቃት፣ አለጺ ቆይ እኛም ማናውቀው አንቺ የምታውቂው ነገር አለ እን አለ ቤዚም። አረን ምንም አላውቅም ግን ያው የድሮ ፍቅረኛዋን አለ ወይ ብሎ ተመጠየቅ ዝም ብሎ መቀመጥ ይሻላል፣ አለች። ኤርፋታ ጋር ደውሎ አቤት ጽኔ አለቻት ኤርፋታ። ወንድሜን አይተሽዋል እንዴ አለቻት ናታን። ምን ሆኗል? የደበቅሽኝ ነገር አለ የባሰ አታምጣ ማለት አሁን ነው የእርፋታ ምን ሆነሻል? አንቺ የምታውቂው ነገር አለ ብዬ ስጠይቀሽ አንቺ መልስ ጠይቀኛልሽ እንዴ አለች። እንዴ ባልሽ የሚያውቅ ከሆነ ጠይቂው አለች። እሱም የለም ከጥዋት ጀምሮ እንደወጣ ነው። አልተደዋወላችሁ አላወራችሁም? ብናወራም አልተደዋወልንም፣ ብናወራም እሱ እሱም የሚውሉበትን አይነግረኝም። በቃ ደናዋይ ሌላ ቦታ ልደውል ጠይቅ ቆይሱ የት እንደሄዳል፣ ነገራችሁም እንደዛ ከሆነ አንቺ ጋር እንደውል ነበር። የቤዚና ሉሊትም ፍጥጥ ብሎ ስለሚያዋት በቁጣ ነበር እያወራች ያለችው። ጽይ ከኤርፋታ ጋር ያፌዝ፣ በመንገድ በጨለማ እየተጋወዘ ያለ ከኋላው አንድ ሰው ነበር። እሱም ሮጥ ሮጥ እንደማለት ሲል ከኋላው የሆነ ነገር መቶ ወደቃው፣ ላይ ወጉት። ያፌዝ ይተርፍ ይሆን? ከፍ ወቀው ናት ይሆን? ላይክ ሰብስክራይብ እያረጋችሁ ተቀላቀሉን።